ሁላችንም ታፕ ታፕ እያደረግን የማይፋሙት ሁላችንም እ አፍንጫችሁ ቤዛ፣ ስትቀና ምንድን ነው? አፍንጫችን ይመሳሰላል እ የእኔና ያንተ፣ የእኔና ያንተ አይናችን የሚመሳሰለው በቃ ትልልቅ ነው። ምን ታፈላላችሁ? ያሉ ነው። አይ፣ አፍንጫችሁ አለች፣ ቅድም ቤዛ ምነች? ብዜም ምነች? አለችኝ ነው

ማለት ነቆራ አይደለም በይዞ፣ በጣም ነው ያ ጣም ጠርጎ ነው። ቸኮልሽብኝ። አሁን በነቆርበት ነገር ታሳጭኛለሽ። ካመንሽ ካላመንሽ ነው ችግሩ። ዋይ እንዴ እኔ በጣም እንደሚያምር አውቃለሁ። አይኔ ቀልኛ ከሆኔ ምን አልኩኝ? እኔ ያምር የሚያምር አልኩ አይደለም አሁን ያልኩት። ነቆራ ሚንስ ምንድነው? እሺ ነቆራ፣ ጣም ጠርጎ፣ በጣም ቆራሽ፣ ትርጉሙ ምንድነው? እሺ እኮ አሁን ካመንሽልኝ ሊወጣ ነው ብለሽ ካመንሽልኝ እኔ የምናቆርበት ነገር አጣለው። በዛ ነው እኔ ኦኬ ህይወት እንደዚህ ነች። አረ ጋይስ እያሳሳቁ ዚ ደርሰዋል። ጋይስ ኤቭሪባዲ ታፕታፕ ሺ ትሬኒንግ እንጠቀምና የሆነ ነገር እናደርግበት ትሬኒንጋችን ተጠቅመን ተስፋ ኔትወርክ ነው ደግሞ፣ አንድ ነገር እንዳትል። ለምን ትወጫለሽ? ለምን ቻት ታደርጊያለሽ? በኋላ አይደርስም። ጅንጀላውን ምኑን ቢሆን ኧረ፣ እመቤቴን፣ እመቤቴን

እጎራለሁ ብትል እኮ የግድያ ሙከራ እንደሚከተል ስለምታውቅ የግድያ ሙከራ ስለምፈጽምብህ አጉርም። ካራክተሩ ላይ ነው እንጂ ማን ሪል ስትሪም እንደሚጎርብ ይባነው። ከዛ ትንሽ ስናገርሽ ደግሞ አንተ እኮ እንነት ይኛለሽ። ምን አልኩሽ? ምንድን ተናገረኝ ጊጌ እናንተ ግን እንደ ላይቭ ኦንሴት ታወራላችሁ ሁለታችሁ። ማ ዮርዳኖስ እኮ በጣም ዝምተኛ ሰው ነው። ሦስቱ ነው የሚያወራው በጣም ከእኔ ጋር መች ተገናኝተን። እናንተ መች ተቀምጣችሁ ታውቃላችሁ? ቱቻ ጸጋ ፍቅር እኔ ተቀምጣችሁ ይቻችሁ አላቅም። ቀረጻ ነው። ኧረ እኛ እራሱ እሱ በጣም ይናፍቀናል መቀመጥ

ያሳዝናል። ከአንቺ ጋር ነበር እንጂ አልተገናኘም። ከሁላችንም ጋር አልተገናኘም። ከሁላችንም ጋር አልተገናኘም። ቤዛም አትገባም። ከቤዛ ጋር ኦኬ። ከቤዛ ታላቁ ቺን አንሷ በሲም ጀመር እንደማይመቸኝ ስለሚያውቅ እናመሰግናለን። ዩዘር ምንድ ምትለው የርቀታችንን ጠብቀን የምንተውን፣ ወይ ደግሞ ጠላት አድርገው ቢያመጡ ራሱ ቆንጆ ነው። እውነት ልክ ልክሽ ነገርሽ ነበር። እኔ ለነገሩ ከአዲሱ ቲም ከቅዱስ ጋር ብቻ ነው የታወንኩት፣ ከማንም ጋር አልታወንኩም ከማንም ጋር እኔ ከሄቨን ከዳጊ እ እኔ ከቅዱስ ጋር ብቻ። እንዴት ግን ቅዱስም እኮ እኛ ክላስ ነው። ስንቶር ነው፣ ለዛ ነው እንጂ

አንዱን ቅዳ ውድ አንድ ሳምንት ሰዓት መጭ ቀርተሽ ታውቂያለሽ? አንዴ ለፈተና ብቻ። እኔ ማለት ነው አፍላ ፍቅር ከጀመርን ነው የማውራ ኤፕሶር ተቀጥቼ ነው የማውራ ማለት አለው ማለት ገና በፊትም ቢሆን አሁን ለምሳሌ ሁለት ኤፕሶድ እንኳን ብቀጣ ሲጀመር፣ ሁለት ኤፕሶድ የተቀጥተው ሐዋሳ ስሜር አለው። አርስቲ አላቅም። ቅዳሜና እሁድ እናንተ እየተቀረጻችሁ እኔ ቤቱኛ አላቅ ለታሪክ። ወይኔ ምታደርጊው ራሱ ተፈቅሻለሁ። እዛ ከጀመርኩም በኋላ

የእንጀራ ቀን ብዬ ስም አውጥቼ እላታለሁ። እሁድና ቅዳሜ የምችል የእንጀራ ቀን ይላሉ በቤቴ። አስማሪ ነው ማለት ነው። ቀረሽ ተጣጣርኩ ማይ ፋሚሊ ነው ዘፋኛው። አንተ ስማት ኤርፖድ ጆሮ ውስጥ እስክትረሳ ድረስ። እኔማ አንዳንዴ አንድ ሶስት ቀን አድሮ ራሱ ታውጠዋለህ አይደል? ጆሮ ውስጥ ረስተው ይ ዮርዳኖስን ካገኛችሁ ጆሮ አለ፣ ኤርፖርድ ላይ ላይ በቃ፣ ጆሮ ውስጥ ባይሆን በእጁ ይዞታል። በቦክሱ አሁን አልሰማም ለማለት ነው ወይስ እኔ እንዳንተ አልሰማም? ጌታ አጋጣሚ ሳገኝ ነው እንጂ ስራ ላይ ብዬ በኤርፖርድ ምናምን አልሰማም እኔ። እዚህ ቤት ልጆች ምን እየሆናችሁ ነው የምትወጡት? ማርቲ ኔትወርክ እኮ ነው። የማን አድናቂ ነች ዘፋኝ? ከቬሮኒካ ውጭ አረኔሽ፣ ጀማር ቬሮኒካን እኮ ሁለተኛ እኮ ነው የምወዳት፣ ዮሃና ነዋ

በባለፉ ቅዳሜ እኮ ነው የዋለው እኮ ኪዳነምህረት ቀን ነበር። ግንቦት አስራ ስድስት ዝም በይ ሃያ አራት ነው ማለት። ደግሞ በእኛ ሲሆን በአንድ ወይ በሁለት ነው የነበረው። አረ ዮርዳኖስ እግዚአብሔር አትፈራ። እንዴት ነው ስሚ። እንትናል፣ በሳምንት ልዩነት ነበረ እንገር በሳምንት ልዩነት ይሁል። በ በዚህ ግንቦት አስራ ስድስት ከነማንገ የነበረው ኮንሰርት ነበር። ቆይ ከዛም የአስራ ስድስትን ውሰደው ወደዛ። ኦኬ ኦኬ። አንቺ አንቺ የምትይው የእንትኑ ነው የመቻሪ ሜዳው ነው። የብቻው ኮንሰርት ደሞ የሥራ ቀን ዋለ። በቃ ስራ ያለቀ ልጅስ ግን ምዕራፍ ሁለት መሰራት አለበት የግዴታ። ፕሮዲሰሯን ምስ የምታፈሺበት መስ ከፍላችሁ ነው የሚመስለው ደሞዝ። አዎ ፓፒ፣ እነ ፓፒ ስራ ላይ ናቸው። ሳምሪዬ፣ ለዛ ነው የጠፋው በአንድ ወር አልቃል። እንዲህ ዩቲብ ፊልም አረገው እንዴ? ቢዚ ናቸው ስራ ይፈልጋለን። ልጅስ ምዕራፍ ሁለት ለመስራት አንድ አመት ሌላ ተሰርቶ ለመለቀቅ ለመጀመር በምን እየተሰራ አይለቀቅም እንዴ? ቤዚ ደሞ ስክሪፕቱ ካለ እንደዚህ ኧረ፣ እኔ እንጃ እኔ እንጃ ማለት የሆነ አስር ቢዚ በቃቸውኳሊቲ መጣች እና አሁን ከባድ ነው። እናፍጥ ነው ብትሉ ደግሞ አይሆንም። በስድስት ወር እኮ ነው። በእናትሽ ገንዘብ ካለ ይሰራል። ዋናው ገንዘብ ነው። አቅም አለ። ይሱዳ ሳምሪ ስራ ላይ ስለሆኑ ነው። አክተር ከረቢ መጠብኝ ገጠር ስለሆነ ሁሉም እዛው ስትእ ነው የሚሉት ኢንዶሚን መሰላችሁ እንዴ መሰለ ስራ በስንት ጊዜ ፈልጋችሁ ነው? ቆይ ግን የኢትዮጵያ ፊልም አሁን የኢትዮጵያ ፊልም እየሰራችሁ ይላል። እኛ ለመቅረጽ ስንት ስቃይ እንደምናይ እንኳን እንደዚህ ት እንደዚህ ማለት ብዙ ትዋን ይዛችሁ ገጠር ሄዳችሁ ይቅርና፣ እኛ እዚህ አዲስ አበባ ፍላን ለመስራት የምናየውን ስትራግል እኛ ነን የምናውቀው። ጸጉርሽ አለፈለታለች እንደቃ እንዳጠቁት። አሁን ቀልድ ነው የሚመስልሽ ብነግርሽ እንዲህ ብዬ ሰውም እውነት አይመስሉም። አሁን እቺም አለችን። ሶስት ወር ዛራሽ ትወጫለሽ። አሁን እኮ መታጠብ የምችለው ነገር ነው። ተጠብ ጉንጉን ደግሞ ራሴ ነኝ የሰሯት። አንዳንዴ በቃ ዝም ብሎ ነገረኛ ሰው አጋጥሟቸው ወቀለ። እኔም እኮ ተሰራሁ። ኮሜንት ላይ ምን አለ ጎበዝ፣ አጋ ይሻልሻል እሺ፣ አንድ ይቀጥላል፣ ግን ትንሽ ሊቆም ይችላል። ልጄ ሳይቀጥልም ወይ ሳምሪዬ፣ ጥረታችን እንዲቀጥል ነው። ፕሮዲዩሰር፣ እናረገው ብለሽ ብዙ ብር ይፈልጋል። አቅሙ አቅሙ ብቻ አቅሙ የለም። የጠሪዳ ያው የሰሩት አንተ ጆርዲ ቆያውን የዛ የቢስ ምናምን ግሪን ስክሪን ነው። ምን ነው ቢስ ያ ቦታው? አረ ዋፍ እንዳለ አረ ቦታው ነው እንዳለ። ግሪን ስክሪን ሁለት ሲም ያለው አንደኛው አባትህ ይሙትና ሁለተኛ አማርኛ ፊልም ላይ ምዕራፍ ሁለት ይሰራ። የኢትዮጵያ ሕዝብ አምስት አምስት ብር አዋጡ እንደ ፍቅር

ስላ የሆነ ተፈጥሮ አንቺ ሂድ ይለኛል አን እንዴ እናንተ ዛሬ አስራ ዘጠኝ አይደል እንዴ? ናው ተሳስቼ ነው ቀኑ እ ምንም ምንም የለም። ለምንም ሜሴጅ ማጥልኩት ሁለት ነው። ቀሰው መጨረሻ ነው ቴክስቱም እንዲገባ የምፈልገው። ኧረ አንቺ ቀልጅ! ለምን ደ በዛው እኮ ነው የምቀሪው? ይሉ ዘላለም ሽን አንዴ፣ መጨረሻ በዛው ነው የምቀሪው። ተይው፣ ተይው፣ ተይው፣ ተይው። ከእናንተው እኩል ነኝ ግን ተይው። ይሁን፣ ይምጣ። ላገባ ነው ስሙ፣ ስሙ፣ ላገባ ነው ብሎ ማን ደጻፈልኝ? ገምቱ፣ ገመቱ። አንዴ፣ ጉድ አለች። ላይፍ ላይ የማጠፋ የኔ ጨጓራ በሱ የተነሳ ክስል ብሎ በልማል ዩስታና፣ ቅድም አዎ፣ ላይፍ ላይ ቁጭ ብለሽ በርገር ትበያለሽ። እኔን ከዛ ምን ትያለሽ? በርገር ጋብዥኝ። አፈር ትበያታለሽ፣ እያረፍሽ አንቺ ታሳጣኛለሽ። በየገስቱ እየገባች በየገስቱ እየገባች ኖርማል ላይፍ ላይ እየገባች። በርገሩ መቼ ነው የምትጋብዥኝ? በርገር አለብሽ ትለኛለሽ። ዛሬ ቁጭ ብላ ብቻዋን በርገር በላች። አፈር ላይ የሚበራው ነገር ምንድን ነው? ኤችም ግን ኤችም ግን እንደው ነው ወይን እያሉ መውጣት ከመጀመሩ የለመርከው ባህሪ ነው። እስቲ ደው ንገረኝ። እስቲ ሳጽፍ ድርግም ብለህ ትወጣለህ። እኔ እያዋራው ዮርዲ ጋብዘኛ ለአፈር ይጋብዝሽ ጂ እሱ ጋር ዮርዲ ጋር እኔ ምን አገባኝ እ በጣም ነው የምገረመው። ትቀልዳለህ እንዴ? የሞተልኝ ጌታ ብቻ ነው የሚለው አካውንት የሲን እኮ ስትቀረጽ እኮ ካራክተሩ ነው የምታየው። እራስን ከዘን ወጥቶ ስታየው እስክሪን ላይ እንደ ኖርማል ሰው ታየዋለህ። ይታያል፣ በደንብ ነው የሚታየው። አረ እኔ የማላውቀው ጊፍት እየወረደ ነው። የጊዜ ዋንጫው ለቀ ማለት ምን ማለት ነው? አላቅም ስሙኝ፣ ዮርዲ እኔ ለልጄስ አምስት አምስት ፓውንድ ያሰባስቦየ፣ ከዛም ሳምሪ ቢዮርዲ አካውንት ላኪለት፣ ራሱ ፕሮዲዩስ ያደርጓል። ያሰባስብ ምንድን ነው የምትሉት? እኔ ብዬ ነው አለ ሰውዬው። ዮርዲ በፈገግታ ብቻ የምታልፈው ይሄንን አነጋገር በቃ። አይ ከልባቸው ከሆነ እኮ ነው ይጽፉታል ብዬ ነው። አግዱና፣ ሳምሪ ነች እኮ ሳምሪ የምታረቅ ሰው ነች።